ብዙ ይሳካላል የሚል ስብከት እኔ ጋራ ላታገኙ ትችላላችሁ። ሲጀመር እዚህ ቤት ራሱ ስመጣ ተሳክቶልኝ ነው የመጣሁት። የኔ የስኬቴ መለኪያ ስኬታማውን የክርስቶስን ህይወት መኖር እንጂ ሰው የደረሰበትን መድረስ መድረስ አይደለም። ጥሩ መኪና መንዳት ጥሩ ነው። ጥሩ ፎቅ ቤትም ሰርቶ መኖር ጥሩ ነው። ጥሩ ምቾት ያለው ኑሮ መኖርም ጥሩ ነው። እሱ ግን ለእኔ ስኬት ብዙ አልለውም። ለእኔ ስኬት ስኬታማውን የክርስቶስን ህይወት መኖር ነው። ይህን ህይወት ለመኖር ፈቅዶ ራሱን ከሰጠኝ፣ እኔም በዚህ ህይወት ውስጥ ላይ ለመኖር ራሴን ከፈቀድኩ ተሳክቶልኛል። ስለዚህ ይሳካላል የሚል ትንቢት አንድም የእግዚአብሔር ቃል መሰረት የሌለው ለሰይጣን የሚመች በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅም አጥተው እንዲ የተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው። ምን ያደርጋል? እሱ እሱን ዛሬ ያደርገው የለም እንዴ? ያይ ብትሄዳው ለያ ቤት እንዳለ እንዳለ እንዳለ እዛ ባለጀማው ጠቅላላ ሲን ከባለል ታየዋለ። ምንድን ነው የሚያደርገው? እንዲህ አይነቱ ሰው አጥያተኛ ባለበት ወድቆ ቢነሳ ምንድን ነው የሚያደርገው? ልብስን ታቆሽሻለህ እንጂ ምናልባት እዛ ጋር ያቆመውን ሰውዬ ታስከብረዋለህ እንጂ ኃይል ማለት የወላችሁ መጽሐፍ ቅዱስ ላይ የእግዚአብሔር መንግስት የሚያሰፋ ከሌላ ክፉ መንግስት ሰዎችን ነጥቆ ወደ እግዚአብሔር ምህረት የሚያመጣ ደግሞ በግልጥ የእግዚአብሔር ቃል እንዲነገር የሚያደርግ ጥርት ያለ መልእክት የሚያስተምር ወይም የሚያስተላልፍ ጌታ ኢየሱስን የሚያልክ ሆኖ ነው የምናየው። እስቲ የሚቀጥለው ሳምንት አንተ አዲስ ጀበና ታመጣላ እናንተ፣ አንተ አንተ አንተ ዱላ ይዛችሁ ትመጣላችሁ። የሆነውን ነው የምነግራችሁ፣ የሆነ ነገር ነው። ፎቶ አለኝ። ከዛ ሴትዮ አዲስ ጀበና ገዝታ መጣ፣ እነዛ ደግሞ ዱላ ይዘው ቆሙ። ዛሬ የሱስ መንፈስ ምሰብርበት ቀን ነዋል። ወንድ ከሆነ ራሱ ቢገዛው ሷስ ግዙቱን ኢየሱስ ውጡ። የሱስ መንፈስ ነው መሰብሮ፣ ጀበናው ላይ ጸል ሰብረው ቋ ከሚሰባብሩ ሰዎች ውስጥ ሚገርመኝ አንድ ሁለት ወጣ፣ የቀረው ትልልቅ ሰው ሰው ትልልቅ ከሆነ በኋላ ልጅ ወልዶ ለቁም ነገር ካበቃ በኋላ ለዚህ አይነት ቲያትር ውስጥ ዛሬ ጀበና፣ ሌላ ቀን ደሞ ሌላ ቲያትር ይመጣል። አያልቅም ቲያትር። በኢትዮጵያ ላይ የመጣው አውሎ ንፋስ ነቢያቶቹን የባሰ ስተት ዓለም ውስጥ እየከተታቸው ነው። ምክንያቱም በቃ ይታየኛል። ትጠረምሳለ የዘይቱም፣ የጨርቁም፣ የአቡጀዲውም ሁሉ ነገር ስለቀረ ህዝቡን መያዣ መንገዱ ዕውቀት ነው ብሎ አሰቡ። እግዚአብሔር ምስክሬ ነው። ነቢያቶቻችን፣ እኔ ልንገራችሁ ጉዳችሁን፣ ህዝቡ ርቆ ሄደዋል ከእናንተ። እናንተ ተመልሳችሁ አስተማሪ መሆን አትችሉ። ዘይት ነጋዴ፣ ጨርቅ ቸርቻሪ፣ በገስት በምን የበለጸጋችሁ ሁሉ አፋችሁን ዝጉና ያችን የሰበሰባችሁ አት ቅርጥም አርጋችሁ ብሉ። ንግድ ነግዱበት። ቤተሰቡ ያው የፒኤልሲ የድርጅት የቤተሰብ ማፒኤልሲ ስለሆነ ለአክስ ለአጎት ለልጅ ሱቅ ክፈትለት። በሱ እርሻ ያሳርሱ፣ ሱቅ ነግዱ፣ መኪና ግዙ። የሆነ ነገር የጭነት መኪና ገዝታችሁ ሸቅሉበት። ምክር ቢጤ ያለኝ ለእናንተ ካለ በለዚያ ግን አሁን እዚህ ላይ መለጠፍ የማልፈልገው አንድ ነብይ ነኝ ባይ ፍልስፍና ውስጥ እየገባ ነው በቃ ህዝቡ በትምህርት እንጂ ትንቢት እየናቀብን ነው እያላችሁ ህዝቡን እያባነን ነው። እኛ አስተምረን እያባነን ነው እየባነን ነው ህዝቡ ግን አስተምራለው። እስቲ ስለ ህልም አራት ነጥብ፣ ስለ መንፈስ አምስት ነጥብ ብለህ ብትል ማንም የሚሰማ ነገር የለም። ነቢያቶች ትምህርት አትችሉም። እንደገና ወደ ባይብል ስኩል ገብታችሁ እንደገና ተማሩ። ወንድማዊ ምክሬ ነው ይሄ። በቃ ትውልዱ እናንተን ጥሎ እየሄደ ነው። ወንጌልን፣ ክርስቶስን የሚገልጥ የሚያስተምር የክርስቶስን መልክ በትውልዱ ውስጥ ማስረስ የሚችል በእውቀት የታነጸ ትውልድ እንጂ በቃ ይታየኛል። ውጣ ጠርምስ የትም አትሄድም። ህዝብ የትም በቃ ነቢያቶች ተባኗል። አሁን እዚህ ላይ መለጠፍ የማልፈልገው አንድ ሰውዬ በቃ አስተምራለሁ ብሎ መገለጥ ይላል። ይሄ መገለጥ አይደለም። ተጠንቀቁ። የባሰ የስዕተት ልምምድና እውቀት ውስጥ እየገባችሁ ነው። ነቢያቶች፣ መጽሐፉን በማይሆን እውቀት በማይሆን ሬቨሌሽን እንዳይጨልምባችሁ። መልሶ ከአሁን በፊት በቃ ትሻገራለ፣ ትጠረምሳለ፣ ቤት ትገዛለ፣ ብር ሰብስባችሁ ምናምን ሆናችኋል። አደለ? አዎ። ህዝቡ አልጠረመሰም። አዎ፣ እናንተ ጠርምሳችኋል። ህዝቡ አልበለጸገም፣ እናንተ በልጽጋችኋል። ህዝቡ ቤት አልገዛም፣ እናንተ ግራውንድ ፕላስቴን ሰርታችኋል። በቃ ይበቃል። አሁን ደግሞ ተራውን ልቀቁልን፣ ለእኛ ህዝቡን ልቀቁልን። እኛ እናስተምር፣ እኛ እንተንቢ፣ እኛ እንምከራቸው። ልቀቁልን፣ ውጡ ከዚህ ሜዳ። እናንተ ወደ ባይብል ስኩል ግቡ፣ እንደገና ሂዱና ተማሩ። በቴዎሎጂም ባላምን ተማሩ፣ ጥሩ ነው፣ ተማሩ ሂዱና ተማሩ። በቃ ለማንኛውም እዚህ አምጥቼ ቪዲዮን መለጠፍ ስላልፈለግኩ ነው። አድርሱላቸው፣ ለትልልቅ ተብዬዎቹ አድርሱላቸው። በቃ ስሙት።